እናመሰግናለን። ክቡር መጋቤ ጥበብ፣ እንግዲህ ደና እኔ ወጣ ብዬ የተወሰነ ነገር አግኝታቸኋል አይደል? በጣም ደስ ይላል። እንግዲህ ተወዳጅ ተመልካቾቻችን፣ መቼ የቆየንበትን ሳታውቁት አላቸው ያለ ምክንያት አይደለም፣ ለበጎ ነገር ነው፣ ለመልካም ነገር ነው። እና የሆነው ትልቅ ሰፕራይዝድ አለኝ። አሁን እዚህ ጋር ያሉት ኮሚቴዎች ራሱ የማያውቁት አዎ። ስለዚህ ይሄ ሰፕራይዝድ ምንድን ነው? በፋንትሽ በኩል ከጓደኞቿ የተሰበሰበ በፋንትሽ እህታችን በኩል በጓደኞቿ የተሰበሰበ አንድ ሺ ዶላር በጓደኞቿ እናመሰግናለን። እንግዲህ ዶላር በፋንትሽና በጓደኞቿ በፋንትሽና በጓደኞቿ ፋንትሽዬ እና የቤተክርስቲያናችን አገልጋያችን ቢዝነስ ውመን፣ እስቲ ትንሽ ደግሞ ስለ ቢዝነሱ መጋቢቶ ኤክስፕሌን ያደርጉልናል። በጣም እንወዳት፣ በጣም እናከብራት። ሁሉ ነገር ስንጠይቃት እሺ ከማለት ውጭ ግን የሚባል ነገር ማታቅ አንድ ሺ ዶላር አዎ እንግዲህ ይሄ እህታችን ፋንትሽ በእውነት ትልቅ በዚህ በደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን አሉን ከምንላቸው ከምንኮራባቸው እህቶቻችን መካከል አንዷ የሆነች እህታችን ናት። በማንኛውም መንፈሳዊ አገልግሎት ሁሉ ቀድማ የምትገኝ፣ በማንኛውም መንፈሳዊ አገልግሎት ሁሉ ስንጠራት፣ በተለይ ካህናቱ ሲጠሯት ሲልኳት፣ ወዴት ብላ ተላለካ ከራሷም ከሰውም አስተባብራ በማንኛውም ነገር፣ በተለይ ደግሞ ይሄ የጥምቀት በምናከብርበት ሰዓት ላይ አላት የራሷ ግሩፕና በዛ ጉሩፕ አማካኝነት ገንዘብ እያሰባሰበች የቃል ኪዳን ታቦቱ የሚሄድበት እሱን የሚመጥን መኪና በመከራየት ይሄው አራተኛ ወይንም ሶስተኛ ዓመቷ ነው ይህንን ስራ ከጀመረች እና ሰዎችንም ለተቀደሰ ስራ በማነሳሳት በማነቃቃት የምታገለግለን እህታችን ናት። ይሄው ከኮሚቴው መካከል አንዱ አንዷ እሷ ናት። አሁን እሷ አስተባብራ አንድ ሺ ብር ይዛ መታለች። በእውነት አንድ ሺህ ዶላር ማለት ነው። እጅግ በጣም እናመሰግናለን። እድሜ ይስጥልን እህታችን ፋንትሽ ጤና ይስጥልን፣ ጤና ይስጥሽ፣ ኑሪልን፣ ስራሽ የተባረከ ይሁን። ደግሞ ሌላ እንትን አላት እህታችን ፋንትሽ። ምግብ ነሽ ብለን ብንጠራትስ? ለአንድ ቀን ምግብ ነሽ ብንላት? አዎ፣ ምክንያቱም ምክንያቱም ህልዝነሽም ምግብነሽም ያው በምግብ የሚሰጥ ህልዝ ነው እና እህታችን እኔ የዛሬ አመት ወይንም አመት ከስድስት ወር ይሆናል እና አንድ ስራ አላትኝ። ይሄ ስራዋ ምንድን ነው? ለጤና የሚሆኑ የተለያዩ እቃዎችን ከምግብ ነክ ነገሮች የሆኑ እንደ ድስት ጭልፋ፣ ኬትል እነኝህ እነኝህን የመሳሰሉ ሰላድ ማስተር ጋ ነው የምትሰራው እና ከሁለት ዓመት እየሆነን ነው አይደለ? ሁለት ዓመት እንደዛ እየሆነን ነው። አንድ ቦታ ላይ ጋበዘችን እና ምርጥ የሆነ ለጤና ተስማሚ የሆነ ምግብ ሰርታ አሰራሩንም አሳይታ እንደገና ደግሞ የእቃውን እቃው እቃው አሁን ብዙ ጊዜ እኛ አበሾች የምንቸገረው ከምግብ ጋር በተለይ ጤናችን በተመለከተ፣ እግዚአብሔር ይመስገን እኛ ጸበሉንም መስቀሉንም ስለምንዳሰስ ስለምንጠጣ እግዚአብሔር ይጠብቀናል። በተጨማሪ ደግሞ ችግር እንኳን ቢመጣብን ችግር የሚመጣብን ከምግብ ጋር ተያያዥነት ያለው ነገር ነው የሚመጣብን እና ለዛ መፍትሄ እንዲሆን ለዛ መፍትሄ እንዲሆን ለእኛ ተስማሚ የሆነ የተለያዩ እቃዎችን በማሳየት በማስተማር፣ በእውነት ይሄው እኔም እቃውን ግዝቼ አስገብቼ ከዛን ጊዜ ከሰጠሽን ካስተማርሽን ጊዜ ጀምሮ እኔ የምመገበው በእሷ ድስት ነው። በእሷ እኔ ቤት ያልገባ የለም። የሚገኘውን ቦነስም ሁሉ እኔ ከኔ ባለቤት የበለጠ የወሰደ ያለ ሰው አይመስለኝም እና የእሷን ኩኪንግ ያላያችሁ ካላችሁ እባካችሁ 04 23 32 45 12 በሚለው ስልክ ደውሉልኝና ግብዣ፣ ነፃ ምሳን ያዘጋጃለሁ። እኔ ቤት መታችሁ ቁጭ ብላችሁ ፋንትሽ ኩክ እያደረገች እቃውን እያሳየች ትመግባችኋለችና ሰላድ ማስተር ነው የሚባለው ካምፓኒው። እቃዎቹ የሰላድ ማስተር ካምፓኒ አለም አቀፍ ነው። በየትኛውም ላይፍ ዋራንቲ ያለው እቃ ነው የሚሸጠውና ሁላችሁም በእውነት ለእኔም እዛ ላሉ ሰዎች ብደውሉ ያገናኟቸዋን ፋንትሽ ጋራ አካውንቷንም ሰታን ገንዘቡ በሱ አካውንት ነው የሚገባው። እና ይቺ እህታችንና ስልክ ቁጥሯ ከፈለጋችሁ 04 52 63 64 64 ስልክ ቁጥሯ ይሄ ነው፣ ግን እንደነገርኳችሁ እኔ ጋር መጀመሪያ ደውሉ እና እኔ ቡክ አደርጋቸዋለሁ እኔ ቤት ትስተናገዳላቸው። አዎ እናንተ በመምጣታችሁ የሚመጣም ሲሳይ ስላለ ነው እና በዚህ በዚህ በዚህ ሁሉ ነገር ኮሚኒቲያችን የምታገለግል ነው። በእውነት አፕሪሺየት መደረግ ያለበት ነገር ነው። እዚህ የምግብ ችግር የለብንም፣ ምንም ችግር የለብንም። ግን አያያዝ እና ጥንቃቄ ይፈልጋል ይህንን ጥንቃቄ በእውነት ለመናገር የተማርነው ከእህታችን ነው እና ትልቅ እንትን ነው ከጥቅሙ ውጭ የሚሰጠው አገልግሎት ትልቅ ስለሆነ መመስገን አለባት ሳሰለች ይህንን በማድረጓ እና እግዚአብሔር ይስጥልን አሁንም በድጋሚ እድሜ ይስጥሽ ጤና ይስጥሽ። ቅዱስ ሚካኤልን ዘወትር ቁመሽ እንደምታገለግዩ ሁሉ እርሱ ይቁምልሽ። የእግዚአብሔር መልአክ በሚፈሩትና እግዚአብሔርን በሚፈሩትና በሚያገለግሉት ዙሪያ ይሰፍራል ይላልና አጠገብሽ ሆኖ እንዲጠብቅሽ የአምላካችን ቅዱስ ፈቃድ ይሁንልን። እግዚአብሔር ይስጥልን። ማርትዬ እንደው የጎደለ ነገር አለ መሰለኝ። የጎደለ ነገር አለ፣ የጎደለ ነገር አይ፣ ፋንትሽ በእውነት ነው። ሳላድ ማስተር እኔም ከተጠቃሚዎቹ አንዷ ነኝ። እና ግን እንደውም እሷ ካስተማረችን ነገር ብረት ድስቱን መጠቀም ባለብን መንገድ እየተጠቀምን አይደለም እያልን በቀደም ስናወራ ነበር ከልጆች ጋር። በትክክሉ እየተጠቀምንበት አይደለም እቃውን እያልን ነበር። እና ከዛ ከድስቱ ባለፈ እሷ የሜዲካ የከኋላ የነርሲንጉም ኤክስፔሪንሱም ስላላት ስለ ጤናችን በጣም ብዙ ነገር አውቀናል። ቺዝ እንዴት መጠቀም እንዳለብን፣ ሙቅ ውሃ ሳይቀር በምን ማፍላት እንዳለብን፣ ብዙ ነገር የተማርንበት ስለሆነ ሳላድ ማስተር እያንዳንዳችሁ፣ በሽታ ከመምጣቱ በፊት ራሳችንን መጠበቅ አለብን፣ ጤናችንን ኢምፖርታንት ስለሆነ በዛ ነውና ፋንትሽ እናመሰግናለን። ያው ቢዝነሱን ብረት ድስቱን ለምትፈልጉ ፋንትሽ ጋር በመደወል 0452 63 64 64 በመደወል ማግኘት ትችላላችሁ። እንዳሉት ደግሞ መጋቢ ጥበብ ምናልባት ወደ እኔ መደወል ከፈለጋችሁ ወደ እኔም ደውሉ፣ ከሳቸው ጋር ለመጋፋት ነው እና ለማንኛውም ፋንትሽ እናመሰግናለን። በጣም ትልቅ ዶኔሽን ነው። ዋን ታውዘንድ አውስትራሊያ ዶላር በስመ አብ እና አሁን ደግሞ ለሊቀት ትገዋን እሰጣለሁ። ግን ማህደር ጠፋችብን። ቡና ብትሰጠ ማህደር ብትቀዳልኝ ችግር የለውም። ሌላ ሌላ ትልቅ ነገር አለ። ሌላ ሰርፕራይዝ። ዳሊቀ ትገዋን ወደ ሰርፕራይዙ ከመሄዳችን በፊት ያው እንደሚታወቀው እህታችን ፋንትሽ አካባቢዋ ያሉ ሰው የሚቀርቧትን ሰዎች ሁሉ ነው አስተባብራ ያመጣችው። እና በእህታችን በፋንትሽ ምክንያት ያሰባሰባችሁ እህቶቻችንና ወንድሞቻችን እግዚአብሔር ያክብርልን፣ እግዚአብሔር ያክብርልን። የነዳያን አምላክ የነዳያን አምላክ። አዎ ከነዚህ ከታናናሾቹ ላንዱ ያደረጋችሁትን ለኔ አለ እግዚአብሔር የሁሉ ጌታ ሲሆን ራሱን ከነዳያን ጋር አነጻጽሮ ለነሱ ያደረጋችሁ ለእኔ ያደረጋችሁ ነውና ብሎ የተናገረው እህቶቻችን፣ ወንድሞቻችን በእሷ በኩል የረዳችሁን ሁሉ ከልብ እናመሰግናለን። በወጣ እግዚአብሔር ይተካ። ጤናችሁን ይስጣችሁ። እድሜ ይስጣችሁ። ያኖራችሁ ኖሯችሁ እንደረዳችሁ ወደፊትም ኖሯችሁ እንድትረዱ ያድርጋችሁ፣ አያሳጣችሁ። እግዚአብሔር ይስጥልን። ቀጥሉ፣ ሊቀ ትጉሃን። ስላቋረጥኩ ይቅርታ አይነት መጋቤ ጥበብ። በጣም ጥሩ ሽምግልና ወጥተወታል። ሽማግሌነት፣ መራቂነት። የተወደዳችሁ ተመልካቾች፣ አልሸመገልኩም እንዴ ሊቀ ትጉሃን? እንዴ ለእኔ ልጅ ነው ወገነ በእውነት የተወደዳችሁ ተመልካቾቻችን ከልብ እናመሰግናለን። ስለምትከታተሉንም አብራችሁም ስላላችሁም እየደወላችሁ ደግሞ የረዳችሁንም ከልብ በድጋሚ እናመሰግናለን። እንግዲህ ፋንትሽን በአንድ ሺህን ያክል አመስግነናታል። በእውነት ግን ሌላ ደግሞ ከዛ የበለጠ ነገር አለ። ፋንትሽን እንደሚታወቀው የቅዱስ ዮሴፍ ማህበር ሙሴ ነች፣ ሰብሳቢ ነች። ሌሎችም አብረዋት አሉ። ጠቅላላ ማህበሩ በማህበሩ ስም በማህበሩ ስም ስንት? እስቲ ገምቱ። በትንሹ በትንሹ በትንሹ አትገምቱ፣ ገምቱ። ደግሞ ከዛ በላይ ገብታችሁ ደግሞ ጦርነት። ለማንኛውም በየቅዱስ ዮሴፍ ማኅበር ስም ሁለት ፋንትሽን ምን እንደምንል አናውቅም። እግዚአብሔር ያክብርልን። ያው ሁሉ የሚመሰገነው ሁሉም ማህበሩ ነው። ያው ይዛ ስለመጣች ሰብሳቢ ስለሆነች እንጂ ማህበሩ ወስኖ ያደረገልን ስለሆነ በእውነት ከልብ ከልብ ነው የምናመሰግነው። የበለጠ አሁንም ቅድም መጋቤ ጥበብ ማመስግነዋል። እስ ከገንዚን ጀምር ምን ተሰማል? እግዚአብሔርን ተስፋ አድርግ ልብህ ይጽና ይላል። እግዚአብሔርን ተስፋ ያደረገ ሰው መቼም ይህን ያህል ይሰጋል ብዬ ባላስብም፣ እንደሰው ሰውኛ ግን እኔ ምንም እኔ እንጃ እንደውም ሊቀ ምንድን ነው ያልኩት፣ አምስት ሺ እንኳን ካገኘን ይበቃናል ለአምስት ንድፈናት ነበር ያልኩት። ለምን ምናልባት የሰውም ብዙ የወጪውና የገቢው ሁኔታዎች ኢኮኖሚዎችን ብዙ ሰዎች እንዳናስጨንቅ በማለት በመስጋት ነው በሁለት ሺ ያልኩት። እግዚአብሔር ደግሞ አንቺ ሁልጊዜ ትንሽ ነገር ነው ትመኙ አደለ፣ እኔ ደግሞ ይሄንን አድርጌ አብዝቼ ባረካችኋለሁ ብሎ አብዝቶ ባረከን እና ለእኔ በእውነት እግዚአብሔር አዎ፣ ይችላል። አዎ፣ ያደርጋል። የድንግል ማርያም ልጅ ያደርጋል ይችላል። አዎ ያደርጋል። አሁንም አዎ ይችላል ብዬ ነው የምናገረው። ግን በቃ ምንድን ነው ድንዝዝ ያለ ነገር ያውቃሉ፣ የደስታ መድንዘዝ። ለምን ምንጊዜ ሞልቶ ነው አለ ለምንለው፣ ምንጊዜ ሞልቶ ለተአርፈው። ይሄ ነገር ምንጊዜ በሞላ ነበር ምንለው። ፋንትሽ እውነት እኔ ራሱ እስከማውቅሽ ጊዜ ጀምሮ ደስ የሚል ባህር ያለ ሰው ነች። አሁንም እግዚአብሔር ሁላችሁን ማህበርተኞቹን ሰላም እና ጤና ይስጣችሁ፣ ማህበራችሁን ያስፋላችሁ። ምን ምን እንደምልም አላውቅም። እውነት እኔ በጣም እንደ አሁን ደንግጫለሁ። ጠዋት የመጣውም አልመሰለኝም አሁን የመጣውን የመሰለኝ ገራሱ ከመደንገድ የተነሳ በእውነት እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን፣ እመብርሃን ትስጥልን፣ ለቅዱስ ዮሴፉ ማህበርተኞች፣ ለፋንትሽዬ፣ ለሁላችሁም፣ ለሁላችሁም። ይኸው ሊቀጨርሻለሁ እኔ እንግዲህ የቅዱስ ዮሴፍን ማህበር እኔ አውስትራሊያ 2007 ነው የመጣሁት። ከዛን ጊዜ ጀምሮ ነው የማውቀው። እና ከመጣሁበት ጊዜ ጀምሮ በዚህ በአውስትራሊያ ምድር ላይ በሚደረጉ ማናቸውም በጎ ስራዎች ውስጥ ያልተለየ ማህበር ነው። በተለይ ለደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን የጀርባ አጥንት ተብለው ከሚታሰቡ ማህበራት መካከል አንዱና ዋነኛው የቅዱስ ዮሴፍ ማህበር ነው። በተለያየ መልኩ በገንዘብ፣ በጉልበት በተለያየ መልኩ የደብረገነት ቅዱስ ሚካኤል ቤተክርስቲያን እዚህ ደረጃ ላይ እንዲደርስ ካደረጉት ማህበር መካከል የቅዱስ ዮሴፍ ማህበርተኞች ናቸው። እነኚህ ማህበርተኞች አስራ ስምንት ዓመት እንደዚህ አካባቢ ይሆናቸዋል ከተቋቋሙ። የተቋቋሙበት ትልቁ ዓላማ በጎ ነገርን ለማድረግ በተለይ አገር ቤት የሚያስተምሯቸው የቆሎ ተማሪዎች የሚያስተምሯቸው የሚረዷቸው ብዙ ሰዎች አሉ። አገር ቤት በቋሚነት የሚረዷቸው ማለት ነው። እዛ ላይ ደግሞ ቅድም እንዳልኳችሁ በደብራችን ውስጥ በቅርብ ቀን እንኳን አባታችን ርሰሊቃውንት አባ ገብረ ኪዳን እዚህ በመጡ ሰዓት የመጨረሻ የእራት ግብዣ በተዘጋጀ ሰዓት ሙሉ ግብዣውን ሙሉ ወጪውን አውጥቶ ያዘጋጀውና የእራት ዝግጅቱን ያቀረበው የዮሴፍ ማህበር ነው። በዛ በተደረገ ገቢ የደብራችን የህንፃ ኮሚቴ ባሳወቀንም መሰረት ከቁጥሩን ሊቀት ጉሃን ይገልጹልናን እንዳልሳሳት፣ ያን ያህል ገቢ እንዲያገባ ያደረገው የቅዱስ ዮሴፍ ማኅበርተኞች ናቸው። እናውቃችኋለን፣ ልጆቻችን፣ እህቶቻችን፣ ወንድሞቻችን የቤተ ክርስቲያን ልጆች ናችሁ፣ እናውቃችኋለን። እግዚአብሔርም እድሜና ጤና ሰጥቷችሁ አክብሯችሁ አብዛኞቻችሁ በእግዚአብሔር ቤት ውስጥ ሁላችሁም ከእግዚአብሔር ቤት ተለይታችሁ የማታውቁ እህቶቻችን ናችሁና እግዚአብሔር አምላክ ለእናንተ ጤናን እድሜን ይስጣችሁ። በጎደለ ይሙላ ያብዛችሁ ያብዛችሁ። የእናንተ ማህበር በናንተ የሚቀር ሳይሆን በልጆቻችሁ የሚተላለፍ የእናንተ በረከት ለልጆቻችሁ፣ የእናንተ ጸጋ ለልጆቻችሁ የሚተላለፍ ነውና እውነት ለመናገር እግዚአብሔርም እናንተንና ቤተሰቦቻችሁን አካባቢያችሁን ሁሉ ህይወታችሁን ሁሉ እንዲባርክላችሁ እንዲጠብቃችሁ የአምላካችን ቅዱስ ፈቃድ ይሁንልን። እጅግ እጅግ እጅግ እጅግ እጅግ በጣም እናመሰግናለን። ቅድም እህታችን ማርታ አይ፣ አንሄድም ፋንትሽን ሳናገኝ አንሄድም ነበር ያለችው። ይሄው እንዳልሽውም እንደተናገርሽውም ይህንን የመሰለ ጭና ነው ያመጣችሁ ማለት ይቻላል። ማኅበሩንም እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን ያክብርልን። ማርትዬ እንትን ብለሻን፣ በጣም እንትን እንዳልሽ ይታየኛልና ከፊትሽ፣ እግዚአብሔር በፈቀደ ደግሞ ማመስገን ይገባልና አመስግኝ። እህታችንም ማህደር ታመሰግናለች። እኔ እንኳን ሰሞኑን ትንሽ ከፈት ብሎናል። አንድ ጓደኛችንም ለቅሶ ነበር። አንድ ልጅ ደግሞ ሞታ ተገኘች ብለው ምናምን ትንሽ ርብሽብሽ እና ዛሬ ደግሞ ስብሰባ ነበረ ቤተክርስቲያን ስብሰባና እዛ ጋር የነበረውን ነገር እና እዚህ ጋ ስመጣም ያየሁት ነገር ነው ኢሞሽናል ያደረገኝ እና እግዚአብሔር ስራ ይሰራል። ምንም ጥያቄ የለው ምንም እና ይህን ነገር ሀሳብ ስናመጣ ዘማሪ ፋንቱ ወልዴና ደውላ እንደ ማርትዬ ብታስተባብሩ ይሄ ነገር በጣም ከባድ ነው። ለብዙ ሰው ነው እንጂ ለአንድ ሰው መሸከም የሚቻል ነገር አይደለም። እና ስትለኝ እሺ ብዬ ዝም ብዬ ሰብሰብ ባድርጌ ከፌስቡክ ያገኘሁትን መቶ ሺ ብር ላስት ዊክ ዶኔት አደረግኩ። ከዛ ግን ነገርዬው ገና ነው። የሚቀጥል ጉዳይ ነው ይሄ ነገርና፣ ምን ይሻላል ደግሞ በምን መልኩ እናድርግ፣ ሰብ ፈንድራይዚንግ እናዘጋጅ ምናምን እያልኩ እያሰብኩኝ እናወራለን፣ ከእሷ ጋር በየቀኑ ያለውን ነገር ሊቀት ጉሃን ገንዚ በቀደም፣ እንደው ይሄን ነገር የሆነ ነገር ብናረግ ሲሉ ምን እናርግ፣ እሳቸው ላይቭ እናርጋሉ ሲሉ፣ እንደውም እሳቸው በየቀኑ ላይቭ እናደርግ ሲሉ፣ ኧረ ተው ሊቀት ጉሃን በሌለን ጊዜ ደግሞ ቁጭ ብለን ላይቭ ማን ይሰጠናል? ካልሆነ እስቲ አንድ ቀን ሰንደይን እንሞክር በቃ ሰንደይን ከቤተክርስቲያን ስንወጣ ላይቭ እንሞክር አልኳቸው እና እሳቸው እንደውም በየቀኑ ሲሉ እኔ ነኝ ኖ ቁጭ ብለን ገንዘብ ሰው ካልሰጠን ምንድን ነው ላይቭ ላይ ቁጭ ብለን አልኩ። ግን ለካ እግዚአብሔር አዋቂ ነው። እኔ ሲጀመር ቅድም ዳኒ አንድ ሺህ ብር ብሎ ሲል ደነገጥን ሁላችንም። የመጀመሪያው ዶኔት ያደረገው ጎጆ ሬስቶራንቱ አንድ ሺህ ብር ነው እና ቢዝነስ የሌላቸው ሰዎች እንዳለን ቤዛ ትራቨል ሁሉም አምስት አምስት መቶ ብር እና በጣም የገረመን ነው። እዚህ ጋር የደረስ ነው የነበረው። እና አሁን ደግሞ ዮሴፍ ማኅበር ሁለት ሺ ብር ስሉ በቃ ያ ሁሉ የተደብላለቀ ስሜት ስለነበር ነው ሰው ልስራ ብሎ ከተነሳ እግዚአብሔር አብሮት ስራ እንደሚሰራ ነው። እዚች ጋር በዚች በተቀመጥንባት በሶስት በአራት ሰዓት ውስጥ ያየ ነው እና እግዚአብሔር በወጣው የተካ ዮሴፍ ማኅበሮች ሁልጊዜ ሁልጊዜ ቀዳሚዎች ናቸው ብለ ሁሉ ነገር ለቤተክርስቲያን አገልግሎት በህንፃ ዙሪያ ለሚደረገው ነገር በቅዱስ ሚካኤል ቤተክርስቲያን ደብረገነት በሚደረገው ነገር ሁሉ እሺ ብለው ታዘው የሚያገለግሉ እህቶቻችን ናቸው እና እግዚአብሔር እንደዚህ በቃ አሁን እንዝጋና እንሂድ፣ ኔክስት ዊክ ደግሞ እንቀርብ እንምጣል እያልን ነበር። ግን ፋንትሽ ትምጣና የእሷን አይተን እንሄዳለናል እና እንዲህ ባለቀ ሳ ልንዘጋ ብለን ባልንበት ሰዓት ሶስት ሺ ብር ገቢ መግባት ቀላል ነገር አይደለም። እና ለዛ ነው ትንሽ ኢሞሽናል የሆንኩትና እግዚአብሔር በወጣው ተካ። በጣም ደስ የሚል ነው። አጠናክረን እንቀጥላለን። ኔክስት ዊክም እንቀጥላለን። እንደውም በዚህ አጋጣሚ ኔክስት ዊክ ደግሞ ቁጭ እንላለን። ካተሪንግ ቢዝነስ የምትሰሩ ሌሎች ሌሎቻችሁም ምግብን በማምጣት ቡናን በማፍላት ተባበሩ። ሰብሰብ ብለን ገና በደንብ ነው ሰንዳይን የምንሰራው። ከዛ በኋላ ግባችን እንደው ቢያንስ አንድ ሚሊዮን የኢትዮጵያ ብር ብለናል። ኦረዲ አንድ ሚሊዮኑ ኦልሞስት እየሞላ ነው እየሞላ ነው እየሞላ ነው አትጠራጠሩ። ስለዚህ አሁን ቀስ ብለን ደግሞ ወደ ሁለት ሚሊዮን ነው ጎላችን ማለት ነው እንሞላዋለን። እግዚአብሔርም ያግዘናል እና ቅዱስ ሚካኤል ቤተክርስቲያን ብዙ የገባቸው ወንጌሉ ላያቸው ላይ የሰራ ብዙ መመናኖች ያሉበት ቤተክርስቲያን ነው። እና እግዚአብሔር በወጣው ሁሉ ነገር የተካ ዮሴፍ ማህበሮች በጣም እናመሰግናለን። ፋንትሽ የዚህ ጋር ብትመጣ ሁላችሁ ከኋላ ሆናችሁ ያለችው አዜብን ደውለን እንደ ዶኔት አታደርጊም ወይ ላይቭ ብዬሽ ስላት ግድ የለም ፋንቲሽ እየመጣች ነው ጠብቁ አለችን ማለት ነው። እና እግዚአብሔር እንደዚህ በቃ ያላሰባችሁት ሲሳይ በየቤታችሁ ይግባላችሁ። እናመሰግናለን ለማለት ነው በጣም እሺ እናመሰግናለን። በጣም እግዚአብሔር ይስጥልን። ያው እኔ እንኳን እነ ማርቲ በደከሙበት ላይ ነው የመጣሁት። እነሱ ከጠዋት ጀምረው እዚህ ናቸው ያሉት። ድካማቸውን አየውኝና እኔ ልመጣም አልነበረም፣ ግን አሳዘኑ ሳያቸውና መጣውኝ ማለት ነው። እና እግዚአብሔር ይመስገን። ልንዘጋ ነበር፣ ልንወጣ ነበር፣ ግን አይቆይ ፋንትሽ ትመጣለች፣ ና ፋንትሽ ሲጠበቅ ሲባል፣ እንዲሁም ማርቲ ሌላ ደውላ፣ ሌላ ሰው እንዲሁም አምስት መቶ ብር የእንትን ሰጥ ደስ አለን ማለት እንዲሁም እንቆያለን ምናምን ነገር ተባለ ማለት ነው። አይ ከዛ ደግሞ ፋንትሽ መጣች። ያው ያለው ነገር ይሄን እግዚአብሔር ይመስገን፣ እግዚአብሔር ይስጥልን። እናንተ ደግሞ ለሌሎች ማህበርተኞች ማህበር አርያ ናቸው። አሁን በዚህ አጋጣሚ ሌሎች ማህበርተኞች ትንሾች ቢሆን አርሴማ አሉ ቅዱስ አርሴማ፣ ቅዱስ ሚካኤል አለ እመቤታችን አለች ብዙ ማህበራት አሉ በግቢያችን እና ያል የቻልነውን ሁላችንም እንደነሱ ሰብስበን አይ ነው ኑሮው ቢከብድ ምንም ቢልም ግን እነሱም ካላቸው ሊያደርገው አሰባስበው እንደዚህ አስበው ስላደረጉልን እግዚአብሔር ይስጥልን። እግዚአብሔር በወጣ ይተካልን ይተካላችሁ ለልጆቻችሁ ዋጋ ያድርግላችሁ መድኃኔዓለም እናመሰግናለን በጣም ሌላው ደግሞ መናገር የምንፈልገው አሁን ይሄ ልክ በሚካኤል ደብር ብቻ መሆን የለበትም ወይም ደግሞ በእስላም በኦርቶዶክስ ብቻ መሆን የለበትም ንቅያ መቄዶንያ ያለው እምነት የለም ሙስሊም የለም ክርስቲያን የለም ፕሮቴስታንት የለም እና ሜልበርን የምንኖር ሁላችንም የሁሉም እምነት ተከታይ የሆነን መርዳት እንዳለብን መገናዘብ ፈልጋለውኝ። የሁሉም አድባራት ይሄ የሚካኤል ብቻ አይደለም። የልደት ቅዱስ ልደታም፣ መድኃኔዓለም፣ ተክልዬ ሁሉም የእመቤታችንም ያሉበት ሁሉም ነው እና ሁላችንም ተረባርበን በሜልበርን አትሊስት የሆነ ነገር ስም እናድርግ በሚል ነው። እግዚአብሔር ይስጠልን። እግዚአብሔር ያክብርልን።